የፊውል ካርጎ ነው ብዙ ጊዜ የነዳጅ ማደያዎች ነዳጅ ማመላለሻ የሚጠቀሙበት ፊውል ካርጎ ነው። ይሄ የተሳቢው እስከ 26 27 ሊትር ብቻ የሚያዝ ይችላል። ቻንስ ላይ ያለው ቦቲ እንደገና እስከ 22 ሺህ ሊትር ይዛል ማለት። ስለዚህ በአጠቃላይ ከ48 እስከ 49 ሺህ ያለውን ነዳጅ ያለ ምንም ችግር ሊያመላልስ ይችላል። የደረቅ ጭነት ማመላለሻ ነው። እስከ 400 ኩንታል የመጫን አቅም አላቸው ማለት ነው። ለነዳጅ ማደያዎች አንደርግራውንድ ታንከሮችን እየገጣጠምንም ለተጠቃሚዎች እናደርሳለን ማለት ነው። የተገዙበትን ሚያስፈልግ በአንድ ዓመት ውስጥ ሊመለሱ ይችላሉ። መካፈል አማራጭ አለ። ካሽ የሚፈልግ ደንበኛ ካለ በካሽም እናስተናግዳለን። አይ በባንክ ይሻለኛ የሚል ካለም የባንኩን አማራጭ አመቻችላል። ስለዚህ በካሽም በባንክም ይቻላል ማለት ነው። ሰላም፣ ጤና ይስጥልን። እንደምን አላችሁ የትርታ ሪቪው ቤተሰቦች? እኛ በጣም ደህናነን ትርታ ሪቪው እንደሚታወቀው በየሳምንቱ የተለያዩ ጠቃሚ መረጃዎችና የቢዝነስ ጥቆማዎችን ወደ እናንተ በማድረስ ይታወቃል። ለእናንተ ይጠቅማሉ ብለን ያሰብናቸውን የተለያዩ መረጃዎች ይዘን መተናል። ከነዚህም መካከል የጭነት መኪናዎችን እንዲሁም ፈሳሽ ልትጭኑበት የምትችሉ መኪናዎችን ይዘን ወደ እናንተ መተናል። እነዚህ መኪኖች ምን አይነት ናቸው? በምን ያህል ዋጋ ይገኛሉ? የት ማግኘት እንችላለን? የሚለውን ሰፋ አድርገን በሙሉ መረጃ ይዘን መተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ ሙሉ እየጋበዝን ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ህሊና አብርሃም ነኝ። በካሜራማ እና ኦላለ ወደ ፕሮግራሙ ሰላም ጤና ይስጥልኝ። እንደምን አለ አብሮ ይስጥልኝ። ደደሽ ድርጅታችሁ ማን እንደሚባልና ራስን ከማስተዋወቅ እንጀምር። ስሜ ያው እዮባን ተነባራለሁ። የድርጅቱ ስም ሀጎስ ኢንጂኒሪንግ ወይም ኤችኤች ኢንጂኒሪንግ የሚባለው፣ ያው ያለኝ የስራ ድርሻ እንደገና ኢምፖርት ኤክስፖርት ኦፊሰር ነው። ኤችኤች ኢንጂኒሪንግ ብዙ ሙያዎች ላይ ያለ ነው። ኢምፖርት ኤክስፖርት አለ፣ ኢንጂኒሪንግ ውስጥ አለ እና የተለያዩ ሪል ስቴቶች የተሰማራ ድርጅት ነው። ወደዚህ የመጣ ነው ግን ከኢንጂኒሪንግ ዘርፎች ውስጥ ያለው የኢምፖርት ደረቅ ጭነትና የፈሳሽ ወይም ላይ ፊውል ካርጎ አክሰሰሪዎች ነው ይዘን የመጣ ነው። ወደዚህ ጥሩ እዚህ ጋር እንግዲህ የተለያዩ መኪናዎች እያየው ነው ያለሁት፣ በመጀመሪያ እያንዳንዳቸውን አብራርተህ ንገረኝ። ኦኬ እዚህ ያለው ያው የፊውል ካርጎ ነው ወይ ብዙ ጊዜ የነዳጅ ማደያዎች የነዳጅ ማመላለሻ የሚጠቀሙበት ፊውል ካርጎ ነው። እዚህ ከቻንሲ ውጪ ያለው የስፔር ፓርቶቹና የተሳቢው ቦዲውን ጨምሮ እዚህ ነው የሚገጣጠሙት። የሚመጡት እያንዳንድ ፓርት ከውጭ ነው ከጀርመን ከጣሊያንት እቃዎች ናመጣና እዚሁ ገጣጥመን ለተጠቃሚ ማህበረሰብ እናቀርባቸዋለን። ይሄ የተሳቢው እስከ 26-27 ሺህ ሊትር ብቻ የሚያዝ ይችላል። ይሄ መኪና ያለው ቻንስላ ያለው እንትን እንደገና ቦቲ እንደገና እስከ 22 ሺህ ሊትር ይዟል ማለት ነው። ስለዚህ በአጠቃላይ ከ48 እስከ 49 ሺህ ያለውን ነዳጅ ያለምንም ችግር ሊያመላልስልን ይችላል። ከዚህ ውጭ እንደገና ለነዳጅ ማደያዎች ያለው አንደርግራውንድ ታንከሮችን እየገጣጠምንም ለተጠቃሚዎች እናደርሳለን ማለት ነው። እዛ ፊት ለፊት የምናይ እንደገና የደረቅ ጭነት ማመላለሻ ነው። እስቲ ፓርቶቹ ዘሴም ናቸው የሚመጡበት የሚጋጠሙበት ፓርት እንደነገርኩሽ፣ ከእነሱ ከጀርመን ከጣሊያን የሚመጡት ልዩነቱ ምንድነው? የደረቅ ጭነት ስለሆነ ኦልሬዲ ጋቢና ብቻ እንደዚህ ቦታ አይደለም። እስከ አራት መቶ ኩንታል የመጫን አቅም አላቸው ማለት ነው። ፕላስ ነገር እንደጋ ምንድነው ከስተመሩ ባዘዘን መሰራትም ይችላል። ቻንስ የሚያመጡ ከሆነ በሚፈልጉት ዲዛይን ለሚፈልጉት አገልግሎትም ወርክሾፓችን ላይ በተሟላ አገልግሎት እንሰጣለን፣ ከስተመር ባዘዘን መሰረት። መልካም፣ እዚህ ጋር እንግዲህ የማየው ትንሽ በሳይዝ ከፍ ያለ ነው። እንዳልከውም ደግሞ ብዙ ማቴሪያሎችን መያዝ የሚችል ነው። ነገር ግን ትንሽዬ ብፈልግስ? ትንሽዬ መኪና ትንሽ፣ አሁን ጊዜ ያለው በትላልቆቹ የደረቅ ጭነትና የተሳቢ ላይ ነው። ሞር ፎከስ አርገን እየሰራን ያለ ነው እንጂ ምናልባት ለቀጣይ አንቺ እንዳልሽው የከስተመር እንትን ሲመጣ ወደ እነሱ እንትን ልናዘነብልም እንችላለን። እንግዲህ እንጂ አሁን ለጊዜ ያለው ሞር ፎክስ ያለው እዚህ ደረቅ ጭነት እና ፊውል ካርጎ ላይ ነው። እነዚህ ካሶኒዎች ከሌሎች ለየት የሚያደርጋቸው ሀይ ኳሊቲ ናቸው ብለህም የምትገልጸው ምን ምን ማቴሪያሎች አሏቸው? ማቴሪያሉ ላሜራው የላሜራ ቲክነሱ ራሱ ባለ ሁለትም ባለ አራትም የራሱ ቲክነስ አለው። ከሌላ ስፖንዳ ለየት የሚያደርጋቸው ያው እንደነገርኩ እሱም ኢምፖርት ስለሚሆን የራሱ የሆነ ኳሊቲ ይኖራቸዋል። ኦፕቲክ ነሱ ምንም ከበሱ መሰረት ማለት ነው። የምናደርገው ለየት ጥንካሬ ራሱ ዱራብል ኦልሬዲ ከከሰተመ የምናገኘው ፊድባክ ራሱ እንደዛ ነው። ብዙ አመት ለ ሰባት ለ ስምንት አመት ያክል ያለምንም ችግር ሊያስጠቀሙ የሚችሉ ማቴሪያሎች ናቸው የምንጠቀምባቸው ማለት ነው። ከዋጋ አንጻርስ ምን ያህል ዋጋ አላቸው? ዋጋው ልክ እዛ ዲፓርትመንቱ ማርኬቲንግ ዲፓርትመንት ላይ ስላለው እንኩኝ፣ እኔ እንዲህ ብዬ ነው ማውራት አልችልም። ያው ዋጋውን እንትን ሊያደርግ የሚችሉ የማርኬቲንግ ዲፓርትመንቱ ፕላስ እንደገና ጄኔራል ማናጀሮች ነው የሚመለከታቸው ዋጋዎች። ስለዚህ እኔ እንደዚህ ብዬ ብናገር የሆነ ማጋነን ሊሆን ይችላል፣ ማሳነስም ሊሆን ይችላል። ስለዚህ ኮስቱ ላይ ብዙ ምንትን አላደርግምኛል። ያው ካለሁበት የፊልድ አንጻር ብዙ ምትን አላውቅም፣ ኢንፎርሜሽን የለኝም ማለት ነው። እነዚህ መኪኖች መግዛት የሚፈልጉ ሰዎች በእናንተ በኩል የተዘጋጀ ያከፋፈል አማራጭ ይኖራል? ያከፋፈል አማራጭ አለ። ካሽ የሚፈልግ ደንበኛ ካለ በካሽ እናስተናግዳለን። አይ በባንክ ይሻለኛል የሚል ካለም የባንኩን አማራጭ አንትን ያርገናል፣ አመቻችን ነው። ስለዚህ እንደ ከሰመሩ እንትን ነው የሚወስነው። በካሽም በባንክም ይቻላል ማለት ነው። መልካም እንግዲህ፣ እነዚህ መኪኖች አንድ ሰው ከገዛ ለምን ያህል ጊዜ በተገቢው መንገድ መገልገል ይችላል? ዋስትናቸውስ ምን ይመስላል? አንድ ከሰመ እነዚህ መኪና ከገዛ እስከ ሁለት ዓመት ፉሊ ጋራንቲ ያለው። ስለዚህ ግን ኤግዛክትሊ ግን ከተገዛ የሁለት ዓመት ዋስትና አላቸው እነዚህ መኪኖች። አገልግሎትስ አሁን ይሄን መኪና ከገዛው እስከ ስንት አመት ድረስ እኔ ልገለገልበት እችላለሁ? ያው አንዳንድ ጊዜ ብዙ ጊዜ የሚታዩ ሪተርኑ ነው። አሁን መኪና ገዝቶ በስንት አመት ሪተርን እናደርጋለን የሚለውን ነገር ነው። ብዙ ከስተመርትስን እስከ አንድ አመት ውስጥ ሊመለሱ ይችላሉ፣ የተገዙበትን አገልግሎታቸው እስከ አንድ አመት ሊመልሱ ይችላሉ። ከዛ ሞርም ሊሄድም ይችላል ስለዚህ ሜቢ ከአንድ አመት በላይ ከሁለት አመት ምናምን በደንብ አልቆ ሊያስጠቅም ይችላል ማለት ነው። ቅድም እንደነገርኩሽ ነው፣ ሰባት አመት ለስምንት አመት የገለገለበት ከስተመርም አግኝተናል ለዚህ ያው በተጨማሪ ደግሞ እነዚህ መኪኖች ብልሽት ቢገጥማቸው አንዳንድ እቃዎች ቢበላሹ፣ ምንድን ነው እናንተ ልትሰጡት የምትችሉት አገልግሎት? የመለዋወጣ ችግር ሊያጋጥመን ይችላል ወይስ ይህንን መቅረፍ የምትችሉበት አማራጭ አለ? ያው እሱ አማራጩ ያው እንደነገርኩሽ የሁለት ዓመት ጋራንቲ አለ። ስለዚህ በሁለት ዓመት ውስጥ የሆነ ችግር ካለ ያው የራሳችን ፋብሪካም ስላለ የተፈለገው ስፔር ፓርት የሚሆን ይችላል ሞዴፊክ የሚያ ሰራቸው ስለዚህ የሁለት ዓመት እንትምስራለ በሱ አይነት መንገድ ልናስተናግድ እንችላለን። ከስተመሮች በጣም ጥሩ። ከእናንተ እነዚህ መኪናዎች መግዛት የሚፈልጉ ሰዎች ካሉ የሶሻል ሚዲያ አማራጮች ሊሆን ይችላል፣ ስልክ ቁጥር ሊሆን ይችላል፣ እናንተን ማግኘት የሚችሉት በምንድን ነው? ዌብሳይታችን ኦረዲ አለ። ፕላሱ መስሪያ ቤታችን እንደገና ወሎ ሰፈር ካስታወር ስድስተኛ ላይ እንገናኛለን ማለት ነው። ሜይን ኦፊሳችን እዛ ነው። ወሎ ሰፈር ካስታወር እናንተን እንደነዚህ አይነት መኪኖችን ሰዎች ቢገዙ በየትኛው ዘርፍ ለስራቸው ተጠቃሚ ወይም ጥቅም ሊሰጥ ይችላል ብለ ታስባለ? ያው የደረቅ ድራይ ካርጎ ልክ እንደ እንትኑ እንደሚገልጸው የተለያዩ ደረቅ የሆነ ለምሳሌ እህል ማጓጓዝ ሊሆን ይችላል፣ የሲሚንቶ የኮንስትራክሽን ጥሪቃዎች ማመላለስ ሊሆን ይችላል። የተለያዩ እንትኖች የሚያመላልሱበት ነው ድራይ ካርጎ። ስለዚህ ለእሱ ቢዝነስ የተሰማሩ ሰዎች ተመራጭ ነው ብዬ አስባለሁ። የፊልድ ካርጎ ያው ስሙም ስለሚናገር የፊውል ካልሆነ ፊውል ብቻ ሳይሆን የውሃ ማመላለሻ ነገሮች ነው። ፈሳሽ የሆኑ ነገሮችን የሚያመላልስ ድርጅት ከሆነ እሱን ተጠቃሚ ነው ወይ፣ እንደገና አዋጭ ነው ብዬ ያስባሉ። ምክንያቱም ከሚይዙት ካፓሲቲ አንጻር ሲታይ ቅድም እንደነገርኩ 48 49 ሊትር ነው የሚያመላልሱት እስከነተሳቢና ምናልባት እሱ ላይ ዘርፍ ያሉ የተሰማሩ ሰዎችም ሊጠቀሙበት ይችላሉ ማለት ነው። እንግዲህ አንድ ሰው ከእናንተ ይህንን መኪና ቢያዝ በምን ያህል ጊዜ እናንተ ሰርታችሁ ጨርሳችሁ ማቅረብ ትችላላችሁ? ኦረዲ እነዚህ መኪኖች ተገጣጥመው ኢንቨንተሪ ጋር ተቀምጠዋል። ልክ ከሰመሩ ካዘዘ በኋላ ያለውን ፕሮሰስ ጨርሰን በፈለገው ሰዓት ነቶ መውጣት ረዲ ተሰርቶ የተዘጋጁ ስላሉ ማለት ነው። ምንም ያን ያህል ጊዜ አይፈጅብንም። ዋናው ያለው ነገር የከሰመሩ ኢንተረስትና የባንክ ፕሮሰሱ ማለቅ ነው። ስለዚህ ኢንቨንተሪ ላይ በቂ ስላለ መውሰድ ይችላል ማለት ነው። በፈለገው ሰዓት መጥቶ መውሰድ ይችላል። እንግዲህ የሰጠህን መረጃ በጣም ጠቃሚ ነበረ፣ እናመሰግናለን። ቀረ ብለህ የምታስበው ሀሳብ ካለ ደግሞ እድሉ ልስጥህ። ቀረ የምለው ሀሳብ የለሞራጅ ሙሉ ተነስቷል። ያው እናመሰግናለን፣ እናመሰግናለን። ውድ የተረታ ሪቪው ቤተሰቦች እንግዲህ ከኤችኤች ኢንጂነሪንግ ጋር የነበረን ቆይታ ይህንን ይመስል ነበረ። የጭነት መኪኖችን የምትፈልጉ ሰዎች ለማንኛውም አይነት ጭነት የሚጠቅሙ ጥንካሬና ጥራት ያላቸውን መኪኖች ኤችኤች ኢንጂነሪንግ እንግዲህ ወደ እናንተ ይዞ መጥቷል። በሀገር ውስጥ የሚገጣጠሙ ጥራታቸውን የጠበቁ በቀላሉ ማግኘት የምትችሉት በአንድ ጊዜ ከፍላችሁ ወዲያው መውሰድ የምትችሉት ተገጣጥመው ያለቁ የተለያዩ መኪኖችን እንግዲህ ዛሬ ቃኝተናል። እናንተም ይሄንን መኪኖ የምትፈልጉ ከሆነ በተቀመጠላችሁ ስልክ ደውላችሁ ማግኘት ትችላላችሁ እንዲሁም በአካል በመሄድ ባስቀመጥንላችሁ አድራሻ ሄዳችሁ መኪኖቻችሁን መረከብ ትችላላችሁ። እንዲሁም በተጨማሪ የብድር አገልግሎቱም እንደተዘጋጀ ሰምተናል። እሱንም ተጠቃሚ የምትሆኑበትን እድል ስለተዘጋጀ ሄዳችሁ ኤችኤች ኢንጂነሪንግ በማናገር የምትፈልጉትን መኪናዎች ማግኘት ትችላላችሁ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረግኩት እኔ ሊና አብርሃም ነበርኩኝ። በካሜራማን ናኦላለ። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያየ ፕሮግራም እስከምንገናኝ ቸር